መማር የምትፈልጉ ከታች ባለው ስልክ በቴሌግራም በዋትሳፕ በኤሞ እንዲሁም እናንተ የምትጠቀሙ በሶሻል ሚዲያዎች በተመቻቸው አማራጭ ደውሉልን። ጣን ሆሂያትን ነው። ሆሂያትን በዛሬ ቪዲያችን የምንማረው ስንት ነገሮች? ሶስት ነገሮች አሉ። እዚህ ላይ ሃ ስንል ሃ ሀብት የሚለውን ቃል እንማራለን። አንደኛ ቃላት እንዴት እንደሚመሰረት፣ ሁለተኛ ደግሞ ቃላትን ማንበብ ልምምድ፣ ሶስተኛ ፊደሎችን በቀላሉ በምሳሌ ለመያዝ ቀላል የሆነ መንገድ ነው ማለት ነው። እያንዳንዳቸው በቀላሉ ፊደላትን ለማንበብ ወይም ደግሞ ለመለየት ይረዳን ዘንድ ታሳቢ ተደርጎ የተሰራ ቪዲዮ ነው። ወደ ቪዲዮችን ደግሞ ወደ ትምህርታችን ስንገባ እቺ የመጀመሪያ ፊደል የሆነችው ሀ ነች።

ልክ የሃሁ ፊደሎችን በምሳሌ ወይም ደግሞ በእያንዳንዱ ቀላል በሆነ ነገር እያመሳሰል እንድንይዝ ያግዘናል ማለት ነው። ያው ሀ፣ ሀብት፣ ሁ፣ ሁለት ሁለት፣ ሂ፣ ሂደት፣ ሀ፣ ሀይል፣ ሄ፣ ሄለን፣ ህ፣ ህዝብ ሆ ሆቴል። እቺ ደግሞ ለ ነች። ለ በለ ደግሞ ስናይ ለ ለምለም፣ ለ ለምለም፣ ሉ ሉዑል፣ ሉ ሉዑል፣ ሊ ሊትር፣ ሊ ሊትር፣ ላ

ሉ ሉል ሊ ሊትር ላ ላም ሌ ሌባ ል ልብ ሎ ሎሚ ሎ ሎሚ ስናይ ሎ የምትለውን ፊደል እናስታውሳለን ማለት ነው። ሎ ሎሚ ስናይ ሎ ምን አይነት ፊደል እንደሆነች እናስታውሳለን። ልብ ስንል ደግሞ ል የምትባለዋን ፊደል እንዴት እንደሆነች እናስታውሳለን። ሌባ ስንል ደግሞ ሌ ምን አይነት ቅርጽ እንዳላት እናስታውሳለን ማለት ነው። ላ ላም ስንል ደግሞ ላም ስናይ ወይም ደግሞ ላ የምትባለዋን ፊደል እናስታውሳለን ማለት ነው። ሊትር ደግሞ የሆነ ነገር ስንገዛ ወይም ደግሞ ስንሸጥ የሆነ ነገር ሌትር መለኪያ፣ ሌትር ስናይ ሊ የምትባለዋን ፊደል እናስታውሳለን ማለት ነው። ሊትር ሉ ሉል ለ ለምለም ለምለም የምትባል ሰው ወይም ደግሞ የሆነ ነገር ለመለመ ወይም ደግሞ ኒሮን ለማየት እናስታውሳለን ማለት ነው። ደግሞ ሰ ነው ሰ ሰ ስናስብ ሰላ ወይም ደግሞ ሰላ ሚል የሰው ስም ስናይ የሰ ቅርጽ ምን አይነት እንደሆነች እናስታውሳለን ማለት ነው። ሰ ሰላ ሰ ሰላ ሱ ሱ ሱፍ ሱፍ የለበሰ ሰው ስናይ ደግሞ ወይም ስንለብስ ሱ የምትባለዋን ፊደል ምን አይነት ቅርጽ እንዳላት እናስታውሳለን ማለት ነው። ሱ ሱፍ ሱ ሱፍ። ሲ ሲ ደግሞ ሲዳማ፣ ሲ ሲዳማ። ሲዳማ ሲባል ሲጠራ ሲ የምትባለው ፊደል ምን አይነት እንደሆነች እናስታውሳለን። ሲ ሲዳማ እቺ ደግሞ ሳር ነች። ሳ ሳ ሳ ሳር ሳር ነገር ወይም ደግሞ የለመለመ ሳር ስናይ ወይም ጨፌ ሳር ስናይ ወይም ሲሸጥ የከብት ከብት ሳር ስንገዛ ሳር ስንል ሳ ምን አይነት ፊደል እንደሆነች እናስታውሳለን። እግሯ አጠር ያለች ፊደል እንደሆነች ሳ እናስታውሳለን። ሳ ሳር። ደግሞ ሴ ነች። ሴ ሴት ሴ ሴት ሴት እህቶቻችን ሊሆን ይችላል፣ እናቶቻችን ስናይ፣ ሴት ስናይ ሴ የምትባለዋ ፊደል ምን አይነት ፊደል እንደሆነች እንድናስታውሳት ይረዳናል ማለት ነው። ሴ ሴት፣ ሴ ሴት። ስ ስ፣ ደግሞ ስ ስራ፣ ስ ስራ፣ ስራ፣ ስራ መስራትን ስናስብ፣ ወይም ደግሞ ስራ ስንል ስ ምን አይነት ፊደል እንደሆነች እናስታውሳለን ማለት ነው። ስ ስራ ስ ስራ ይቺ ደግሞ ሶ ነች። ሶ ሶ ሶስት የሆነ ነገር ቆጥረን ሶስት ስንል ወይም ቁጥሯን ሶስትን ስናያት ሶ ሶ ምን አይነት ፊደል እንደሆነች እናስታውሳለን ማለት ነው። ሶ ሶስት ይቺ ደግሞ ረ ነች። ረ ረ ረጅም ረ ረጅም ረጅም ነገር ካየን ምን ምን እናስታውሳለን? ረጅም ረጅም መንገድ ሊሆን ይችላል። ረጅም ዛፍ ሊሆን ይችላል። ረጅም ሰው ሊሆን ይችላል። ረጅም ነገር ስናይ ምናስታውሳለን? ረ ረጅም ረ ረጅም ረ እናስታውሳለን። ሩ ሩ ደግሞ ሩጫ፣ ሩ ሩጫ። ሰው ሲሮጥ ስናይ ወይም ደግሞ ሩጫ አለ ወይም ደግሞ ሩጫን ስናስታውስ ሩ ምን አይነት ፊደል ነው ወይም ምን አይነት ቅርጽ እንዳላት እናስታውሳለን ማለት ነው። ሩ ሩጫ ሩጫ ብለን እንይዛለን ማለት ነው። ሪ ደግሞ ሪ ሪዝ። ሪ ሪዝ ሪዝ ማለት ደግሞ እዚህ በሌላ አባባል ፂም ብለን የምንጠራው ወይም ደግሞ ከዚህ አገጭ አካባቢ የሚበቅል ጸጉር ሪዝ ብለን እንጠራዋለን። አገጩ አካባቢ ጸጉር ያለው ሰው ወይም ደግሞ ሽማግሌ ስናይ ሪዝ ስንል ሪ የምትባለዋን ፊደል እናስታውሳለን ማለት ነው። ሪ ሪዝ ይች ደግሞ ራ ናች። ራ ራ ራስ። ራ ራስ። ለምሳሌ ራስ የሰው ራስ ስናይ ራ እናስታውሳለን። ራስ ራስ። ወይም ደግሞ ራሳችን ስናካው ራስ ራስ የሚለውን የራን ፊደል ምን አይነት ቅርጽ እንዳላት እናስታውሳለን። ራ ራስ። ራ ራስ። እች ደግሞ ሬ ነች። ሬ ሬ ሬት ሬ ሬት ሬት የሆነ ነገር ፈልገ ነው። ሬት ስናይ ወይም ደግሞ ተተክሎ ወይም ደግሞ ገበያ ላይ ስናየው ሬት ስንል ሬ ምን አይነት ፊደል እንደሆነች እናስታውሳለን ማለት ነው። ሬ ሬት ሬ ሬት። ይቺ ደግሞ ር ናት። ር ር እርግብ እርግብ እርግብ እርግብን ስናይ ር ፊደል እናስታውሳለን። ር ርግብ ር ርግብ። እች ደግሞ ሮ ነች ሮ ሮጠ ሮ ሮጠ። ሰው ሲሮጥ ስናይ ማንን እናስታውሳለን? ሮጠ ስንል ሮም ፊደል እናስታውሳለን ማለት ነው። ሮም ፊደል እናስታውሳለን ማለት ነው። ሮም ፊደል እናስታውሳለን እ ሌላኛው ደግሞ ሮጠ የሚለውን ስናይ ሲሮ ስለ ሮ እናስታውሳለን። እቺ ደግሞ መ ነች። መ ደግሞ መ መቶ፣ መቶ ብር ስናይ መን እናስታውሳለን። መ መቶ መ መቶ። ሙ ሙ ሙሴ፣ ሙ ሙሴ። ሙሴ ሙን ስናይ ሙሴ፣ ሙሴ ስንል ሙን እናስታውሳለን ማለት ነው። ሚ ሚን ስናይ ደግሞ ሚ ሚዛን የሆነ ነገር ልናስለካ ገበያ ወጠን ወይም ደግሞ የሆነ ወፍጮ ቤት ደን ሊሆን ይችላል፣ ወይ ሱቅ ደን ሚ ሚዛን ስናይ ሚን ፊደል ምን አይነት ፊደል እንደሆነች እናስታውሳለን ማለት ነው። ሚ ሚዛን እንግዲህ አካባቢያችን ከሱቅ ላይ ወይም ደግሞ ወፍጮ ቤት ሊሆን ይችላል፣ የሆነ ነገር ስናስለካ ሚዛን ስንል ሚን ፊደል እያስታወስ እንለያታለን ወይም ደግሞ እናውቃታለን ማለት ነው ሚ ሚዛን እች ደግሞ ማ ነች ማ ማየት ማ ማየት ለምሳሌ የሆነ ቦታ ልንሄድ ነው ወይም ደግሞ ይህን ማየት እፈልጋለሁ ስንል ማ ማ ምን አይነት ማየት ማ ምን አይነት ፊደል እንደሆነች እንለያለን ማለት ነው ማ ማየት ማ ማየት እች ደግሞ ሜ ነች ሜ ሜ ሜትር ሜ ሜትር ሜትርን ስናይ የሆነ እርቀትን ልንለካ ሊሆን ይችላል፣ ወይም ደግሞ ስፋቱን ልንለካ ሊሆን ይችላል። ሜ ሜትር የሆነ ነገር ሲለካ ስናይ ያ ነገር መለኪያው ምንድን ነው? ሜትር ሜትር ስናይ ሜ የምትባለውን ፊደል እናስታውሳለን ማለት ነው። ሜ ሜትር። ይቺ ደግሞ ም ነች። ም ምክር፣ ም ምክር የሆነ ሰው ሲመክረን ወይም ደግሞ የሆነ ሰው ልንመክር ሊሆን ይችላል። ምን እናስታውሳለን? ምክር ስንል ም ምትባለዋ ፊደል ምን አይነት ቅርጽ ያላት ወይም ደግሞ ምን አይነት ፊደል እንደሆነች እናስታውሳለን ማለት ነው። ም ምክር። ይሄ ደግሞ ሞ ነው። ሞ ሞተር። ሞ ሞተር። ሞተር ለወፍጮ ሞተር ሊሆን ይችላል። ሞተር ሳይክል ሊሆን ይችላል። የመኪና ሞተር ሊሆን ይችላል። ሞተር ስናይ ሞተር ሞ ፊደል ምን አይነት እንደሆነች ማስታወስ ግድ ይለናል ማለት ነው። ሞ ሞተር ሞ ሞተር። እኛው ደግሞ በ ነው። በ በ በን ስናይ በ በሬ ገበያ ወጥን ሊሆን ይችላል። እርሻ ቦታ ደን ሊሆን ይችላል። በሬ ስናይ በ በን ፊደል ምን አይነት እንደሆነች ማስታወስ ያስፈልጋል ማለት ነው። በ በሬ ቡ ቡና ቡና ልንጠጣ ወይም ደግሞ ልንገዛ ወጠን። ቡ ቡና ስንል ቡ ምን አይነት ቅጽል ያላት ወይም ደግሞ ምን አይነት ፊደል እንደሆነች ማስታወስ ማለት ነው። ቡ ቡና፣ ቡ ቡና። ቢ ቢሮ፣ ቢ ቢሮ የምንሰራበት ቦታ ወይም ደግሞ ቢሮ ስነድ፣ ቢሮ። ቢሮ ምትለዋን ቢ ምትለዋን ፊደል እናስታውሳለን። ቢ ቢሮ፣ ቢ ቢሮ። እቺ ደግሞ ባ ነች። ባ ባንክ ባ ባንክ ለምሳሌ ባንክ ቤት ስንሄድ ወይም ደግሞ እየርናበ መንገድ ባንክ ቤት ስናይ ባ የምትለዋን ፊደል እናስታውሳለን ማለት ነው። ባ ባንክ፣ ባ ባንክ። ቤን ስናይ ደግሞ ቤ ቤት፣ ቤ ቤት። ይህን የትም ቦታ እናስታውሰዋለን ማለት ነው። ለምን የትም ቦታ ቤት ስላለ። ቤት ስንል ቤ ምን አይነት ፊደል እንደሆነች ወይም ምን አይነት ቅጽል እንዳላት እንለያለን ወይም ደግሞ እንድናውቀው ይረዳናል ማለት ነው። ቤ ቤት ቤ ቤት እቺ ደግሞ ብ ነች። ብ ብር ብ ብር ብር ስንል ብ ምን አይነት ፊደል እንደሆነች እናያለን ማለት ነው። ብ ብር ወይም ደግሞ ወፊቱ ብር አለች ስንል ብ ምን አይነት ፊደል እንደሆነች እናውቃለን። ብ ብር እቺ ደግሞ ቦ ነች። ቦ ቦታ ቦ ቦታ ለምሳሌ የሆነ ዕቃ ለማስቀመጥ ወይም ለማኖር ስንጠይቅ ቦታ አለ ስንል ቦ ቦን ፊደል እናስታውሳለን። ቦታ አለ እንላለን ማለት ነው። ይቺ ደግሞ ቀነች ቀ ቀ ቀልድ የሆነ ሰው ሲቀልደን እኛ ቀ ቀለደ ስንል ቀን ፊደል ማስታወስ አለብን ማለት ነው። ቀ ቀለደ ቀልድ ቀልድ ቀልድ ቁ ቁጥር፣ ቁጥር ለምሳሌ ስልክ ቁጥር ስንቀበል ስልክ ቁጥር ስንል ቁጥር ወይም ደግሞ የሆነ ቁጥር ስንይዝ ቁን ፊደል ስናስታውስ እንደ አይነት ፊደል እንደሆነች እናስታውሳለን ማለት ነው። ቁ ቁጥር። ይቺ ደግሞ ቂ ናት። ቂ ቂጣ፣ ቂ ቂጣ። ቂጣ ስንበላ ቂ ምን አይነት ፊደል እንደሆነች እያስታወስን እንበላለን ማለት ነው። ቂ ቂጣ ይህች ደግሞ ቃ ነች። ቃ ቃሪያ። ቃ ቃሪያ። ገበያ ወጠን ቃሪያ ስንገዛ ወይም ደግሞ ሰውም ሲገዛ ሊሆን ስናይ ስናይ ሊሆን ይችላል። ቃ ቃሪያ ስናይ ቃ የምትለዋን ፊደል ምን አይነት ፊደል እንደሆነች እናስታውሳለን። ቃ ቃሪያ። ይህች ደግሞ ቄ ነች። ቄ ቄስ። ቄ ቄስ ቤተክርስቲያን እንደሚሆን ይችላል። ከማንኛውም ቦታ ቄስ ስናይ ቄ የምትለዋ ፊደል ምን አይነት ፊደል እንደሆነች ፍክ ትልብናለች ወይም ደግሞ ትመጣብናለች ማለት ነው። ቄስ ብለን ከያዝን ማለት ነው። ቄስ ደግሞ ቅ ነች። ቅ ቅ ቅቅል ቅ ቅቅል። እንግዲህ ቅቅል ስንል ምግብ ቤት ወይ ሆቴል ሄደን ቅቅል አዘን ስንበላ ሊሆን ይችላል። ወይም ደግሞ ቤታችን ድንችም ስንቀቅል ሊሆን ይችላል። ባቄላም ስንቀቅል ስንቀቅል ሊሆን ይችላል። ቅ ስንል ቅ ፊደል እናስታውሳለን። ቅ ስንል ቅቅል ሚለውን ስንጠራ ቅ ፊደል ምን አይነት እንደሆነች እናያለን። እች ደግሞ ቆ ነች። ቆ ቆ ቆሎ፣ ቆ ቆሎ፣ ቆሎ። እች ደግሞ ቆሎ ስናይ ቆ ምን አይነት ፊደል ናት? ቆሎ ስንል ቆ ቆሎ ፊደሏን በደንብ ማስታወስ ማለት ነው። እች ደግሞ ሸ ነች። ሸ ሸሚዝ፣ ሸ ሸሚዝ። የሆነ ሰው ሸሚዝ ለብሶ ካየን ወይም ደግሞ ሸሚዝ ስንገዛ ሸሚዝ ሸሚዝ ሸ ምን አይነት ቅርጽ እንዳላት ሸሚዝ የሚለውን ስናይ ሸሚዝ ሸ ፊደል ትዝ ትለናለች ማለት ነው። ሹ ሹመት ሹ ሹመት የሆነ ሰው ሲሾም ወይም ደግሞ ስልጣን ሲሰጠው ምን እንጠራለን? ሹመት ወይም የሰው ስም ሊሆን ይችላል። ሹመት የሚባል ሰው ካየል ሹም ፊደል እናስታውሳለን ማለት ነው። ሺ ሺበሺ ሺበሺ ስንል ሺ አንድ ሺ ስንል ሺ እናስታውሳለን ማለት ነው። ሺ ሺበሺ ሻማ። ሻ ሻማ ለምሳሌ፣ ሻማ ልናበራ ወደ ሱቅ ስነር ስንገዛ፣ ሻማ ስንል ሻም ፊደል ሻማ በደንብ ማስታወስ አለብን ማለት ነው። ምን አይነት እንደሆነች በስተግራ መንገዱ እያወቅን ስለሆነ ማለት ነው። ሻ ሻማ እሺ። ሌላኛው ደግሞ ሼ ነው። ሼ ሼክ። ሼ ሼክ ሼክ ስናይ ሼ ምን አይነት ፊደል እንደሆነች ወይም ደግሞ ሼፍ ስናይ ሼፍ ሊሆን ይችላል፣ ወይም ሼክ ስናይ ሼ እንለያለን ማለት ነው። ሼ ሼክ። ሺ ሽታ። ሺ ሽታ የሆነ ነገር መጥፎም ሊሆን ይችላል፣ ጥሩ ሊሆን ይችላል። ያሽታ ሲሸትን ሽታ ስንል ሺህ ፊደል ምን አይነት ቅርጽ እንዳላት እናስታውሳለን ማለት ነው። ይህን ካነበብን ሽ፣ ሽታ። ሾ፣ ሾህ። ሾ፣ ሾህ። ለምሳሌ ጽየረዳን ስናይ ሾህ አላት። ሾህ ስንል ሾ ምን አይነት ፊደል እንደሆነች ወይም ሾህ ሲወጋን ሾህ ምን አይነት ቅርጽ እንዳላት ሾህ እናስታውሳለን ማለት ነው። እሺ፣ እዚህ ጋ ደግሞ ጀ ጀ ጀመራ። ለምሳሌ ኳስ ጨዋታ ሊሆን ይችላል፣ የሆነ ስራ ሊሆን ይችላል። ጀን ስናይ ጀመረ፣ ጀመረ ስንል ጀን እናስታውሳለን። ጀ ጀመረ፣ ጁ ጁስ፣ ጁ ጁስ፣ ጁስ። ጁስ ስንል ጁ እናስታውሳለን ማለት ነው ደግሞ

የጄ ሰባተኛ ፊደሎቹ ጆ ጆግ ጆ ጆግ። ይቺ ደግሞ ደነች፣ ደ ደወል። የሆነ ነገር ሲደወል ደን እናስታውሳለን ማለት ነው። ወይም ደግሞ ደወል ስንል ደን ምን አይነት ፊደል እንደሆነች እያስታወስነ፣ ደ ደወል። ቅርጾም ስናያት የደወል ቅርጽ ያላት ናት ማለት ነው። ደ ደወል፣ ዱ ዱር። ዱር ወይም ደግሞ ጫካ ስናይ ዱር የሚለው። ፊደል ይታወሰናል ማለት ነው። ዱ ዱር፣ ዱ ዱር። ዲ ዲግሪ፣ ዲ ዲግሪ። ለምሳሌ ዲግሪ ስንል ወይም ደግሞ ዲግሪ ስንል ምን እናያለን? ዲግሪ ስንል ዲ ፊደል እናስታውሳለን ማለት ነው። እሺ፣ ደግሞ ዳ ነች። ዳ ዳሽ፣ ዳ ዳሽ ዳሽን ባንክ ስናይ ዳ ፊደል ምን አይነት ቅርጽ እንዳላት ወይም ደግሞ ምን አይነት እንደሆነች እንለያለን ማለት ነው። ዳ ዳሽን፣ ዳ ዳሽን። እሺ እች ደግሞ ዴ ናት። ዴ ዴሴ፣ ዴ ዴሴ፣ ዴሴ፣ ዴሴ። እች ደግሞ ድ ድምፅ የሆነ ድምፅ ስንሰማ ድምፅ ሰማ ወይም ደግሞ የምን ድምፅ ነው ስንል፣ ድም ፊደል እናስታውሳለን ማለት ነው። ድምፅ ድ፣ ድምፅ። ዶ፣ ዶላር፣ ዶ፣ ዶላር፣ ዶላር። እሺ ዶላር። ሌላኛው ደግሞ ገ ነው። ገ፣ ገመድ፣ ገመድ። የሆነ ማሰሪያ ነገር ገመድ ስንፈልግ ገመድ ስንል ገን ፊደል እናስታውሳለን። ምን አይነት እንደሆነች ገመድ ስናይ ወይም ደግሞ ገመድ ስናይ ገ ምን አይነት ፊደል እንደሆነች እናስታውሳለን። ገ ገመድ። ጉ ጉዳይ። የሆነ ጉዳይ አለኝ ወይም ደግሞ ማስፈጸመው ጉዳይ አለኝ ስንል ጉ ጉዳዩ ጉን ፊደል እናስታውሳለን ማለት ነው። ጉ ጉዳይ። ጊ ጊዜ። ሰዓት የለኝም ምናምን ስንል ደግሞ ጊዜ ወይም ደግሞ ጊዜ የለኝም ጊን ፊደል እናስታውሳለን። ጊ ጊዜ ጊዜ ይህ ደግሞ ጋ ጋ ጋሬ ጋ ጋሬ ጌ ጌታ ጌ ጌታ እንግዲህ ጌታ ጌ ጌታ ግ ግብር ግ ግብር ግ ግብር ግብር። ይህ ደግሞ ጎ ጎበዝ ጎ ጎበዝ። ለምሳሌ ይህን ቪዲዮ ሙሉውን አይቶ እነዚህን ፊደሎች እንደዚህ ያደረገ በምሳሌ በቀልድ መልኩ ቁም ነገር አዘል አድርጎ የያዘ ቃላቶችንም በዛው ያነበበ ጎበዝ እንለዋለን ማለት ነው። ጎበዝ ጎበዝ። ለዛሬ ዘንላችሁ የመጣን ቪዲዮ ይህን ይመስላል። በሌላ ቪዲዮ ውስጥ እስከምንገናኝ ድረስ በኦንላይን መማርና መከታተል የምትፈልጉ ከታች ባለው ስልክ ደውሉልን፤ በኢሞ በቴሌግራም በዋትሳፕ ለዛሬ ይዘንላችሁ የመጣን ቪዲዮ ይህን ይመስላል። መልካም ጊዜ፣ ሰናይ ቆይታ፣ ደህና ሆኑ።